እባክህን ይቅር በለኝ፣ የአፌን አትቁጠርብኝ፣ ይህን ግን እንዳትከለክለኝ አደራ ስትል ተማጸነችና ተመዝግባ ውድድሯን ጀመረች። ልጅቷ ሥራ የላትም። ከመኖሪያ ጠገብ ካለው ቤተ ክርስቲያን ዘወትር እየተገኘች ልመናዋ ሥራ ስጠኝ ብቻ ከሆነ ሰነባብታለች። በነጋ በጠባ ቁጥር እባክህን አምላኬ፣ ውዬ የምገባበት ሥራ ስጠኝ እያለች ትጸልያለች። አንድ ቀን ቤተ ክርስቲያን ደርሳ ወደ ቤቷ ስትመለስ ከአንድ መሥሪያ ቤት አጠገብ ትደርስና የተለጠፈ የሥራ ማስታወቂያ አይታ ቆማ ማንበብ ትጀምራለች። የሥራው ዐይነትና የትምህርቱ ደረጃ ሁሉ በዝርዝር ሰፍሯል። ሁሉም እርሷ ልታሟላ የምትችለው መስፈርት ነበር። ደመወዙም አምስት ሺህ ብር ይላል። የመኖሪያ ቤቱ ለመኖሪያ ቤቷ ቅርብ መሆን የትምህርት ደረጃ መስፈርቱ ከእርሷ የትምህርት ደረጃ ጋር መመሳሰል፣ የመነሻ ደሞዙም ቢሆን ይህ ሁሉ ተደምሮ የመቀጠር ጉጉቷን ከፍ አደረገውም። ይሁን እንጂ ከሌሎች ተመዝጋቢዎች ጋር መወዳደር ግድ ስለሆነ የማለፍና ያለማለፍ ጉዳይ እንዳለ ስትረዳ በጣም ተጨነቀች። ስለዚህም ተመዝግባ ስታበቃ ወደ ቤተ ክርስቲያን አቅንታ አምላኳን እባክህን ይህን ፈተና አሳልፈኝና የሥራውን ዕድል ስጠኝ ስትል ተማጸነች። ሁሉም አልፎ ውጤት የሚለጠፍበት ቀን ደረሰና በናፍቆትና በጉጉት ታጅባ ለማንበብ ሄደች። ውጤቱ ግን የእርሷን ማለፍ የሚያረጋግጥ አልነበረም። የእርሷ ስም የለም። ያለፉት ሌሎች ተወዳዳሪዎች ናቸው። እርሷ ብቻ ወድቃለች። ምንም ሳትናገር ወደ ቤተ ክርስቲያን ሮጠች። እዚያም እንደደረሰች እግዚአብሔርን ታዘብኩህ ስትል የምሬት ድምፅ አሰማች። ይህ በሆነ በሳምንቱ ሌላ ማስታወቂያ በሌላ መስሪያ ቤት ወጣ። ደመወዙ ሰባት ሺህ አምስት መቶ ብር ነበር። ይህን ስታይ እንደ መጸጸታለችና አምላኬ፣ ለካስ ይሄ እንደሚሻል አውቀ ነው ያኛው እንዲያልፈኝ ያደረግከው። እባክህን ይቅርበለኝ፣ የአፌን አትቁጠርብኝ፣ ይህንን ግን እንዳትከለክለኝ አደራ ስትል ተማጸነችና ተመዝግባ ውድድሯን ጀመረች። ሁሉም አልቆ ውጤት ሲለጠፍ አሁንም በድጋሜ የእርሷ ስም ብቻ የለም፣ ያለፉት ሌሎቹ ናቸው። አሁን ግን በጣም ማዘነች። በአምላኳ ላይ ያላት ተስፋ ሲሟሸሽ ተሰማት። በረዶ እንደወረደበት ሰው ወኔዋ ቀዘቀዘ። ጊዜ ሳታባክን ወደ ቤተ ክርስቲያን ሄደችና አሁንስ በጣም ታዘብኩ ስትል ሰጣትን ምላሽ እርሱ ላይ ዘረጋችው። በዚህ ሁለት ሳምንታት አለፉና አንዲት ጓደኛዋ አንድ መሥሪያ ቤት የሥራ ማስታወቂያ መለጠፉን ነግራት፣ አልመዘገብም ይቅርብኝ ብላ በማኩረፋ በብዙ ጉትጎታ ከቦታው ደረሰች። ማስታወቂያውን ስታነበው ሁሉም መረጃ ከእሷ ጋር የሚሄድ ሲሆን ደመወዙም ከመጀመሪያው በሁለት ሦስት እጥፍ ጨምሮ ብዙ ሺህ ብር ተለጥፏል። ከሚቀርብኝ እስኪ ልሞክረው ብላ ተመዘገበች። ተገቢውን ሁሉ አድርጋ የመጨረሻ ውጤት የሚለጠፍበት ቀን ከስፍራው ተገኘች። አሁን ግን ስሟ አንደኛ ተራ ቁጥር ላይ ተለጥፏል። በከፍተኛ ብቃት ማለፏን ስታይ እንባዋ በዐይኗ ግጥም አለ። ሁለቱን ዐይኖቿን ስትጨፍናቸው ቋጥረው የያዙትን የደስታ እንባ ጒንጮቿ ላይ ከለበሱት ቃል ማውጣት አልቻለችም። እየበረረች ወደ ቤተ ክርስቲያን መጣችና ውስጧም አምላኳን በዚህ ቦታ ተገኝታ ታዘብኩ ስትል እንዳማረረችው አስታወሳት። ያኔ የኔ አምላክ ታዘብከኝ አይደል አለች። ለራሷ ብቻ በሚሰማ ድምፅ በቀስታ። እኛስ በሕይወት ጣውረድ በማይገባን ማዕረግና በሌለን አቅም አምላካችንን ስንት ጊዜ ታዝበን ይሆን? ትዕግሥት እንዲሰጠን እንለምነው እንጂ እርሱ የእኛ ቀን አለው። ልብ እናድርግ። እግዚአብሔር የምንፈልገውን ብቻ ሳይሆን የሚያስፈልገንንም የሚሰጠን መልካም አባታችን ነው። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ተዋሕዶ ዶክመንተሪ ዩቲዩብ ቻናላችንን ሰብስክራይብ በማድረግ መንፈሳዊ የመርሃ ግብራትን ማግኘት ይችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሆን ይቆየን። ተዋሕዶ ሃይማኖት ታነሰሻ